ያማል ወይ? አዎ ያማል። ይቅርታ ይከብዳል ግን ይቅርታ አድርጉ። የይቅርታን ሕመም ከክርስቶስ በላይ የሚያውቀው ይሁን በይቅርታ አይደል እንደ የተሰቃየው ይቅርታ አይደል እንደ ያቆሰለው ይቅር ብሎን አይደል እንደ ሞተው፣ የይቅርታን ኃይሉን መስቀል ላይ ያየነው የሚያደርጉትን አያውቁምና ምን በላቸው፣ ይቅር አሁን። ይቅርታ አድርጉ የምትባሉት ሰዎች፣ አንዳንድ ሰው ይቅር በፍጹም ይላል። እስቲ ልጠይቃችሁ፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? በድለውናል አልበደሉ። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለም፣ አረ የእሱ ይሻላል ይላል። አንዳንድ ሰው አረ የእሱ ይሻላል፣ የእኔ ይብሳል። እሺ ይባ ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹሕ ነው ወይ? አይደለም። እሱ እኮ ንጹሕ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና፣ ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ እውቀት አይደለም የምነግራችሁ። ይህን የምትሰሙ ሰዎች ይቅርበሉ የበደሏችሁ ሰዎች፣ ለራሳችሁ ስትሉ። ቂም መያዝ ማለት ምመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት፣ ሰው ለማበሳጨት ብሎ መርዝ መጠጣት። የምትጎዳው ራስነ። ለምን ነፍስን ታቆስላት? አለ እዛው መስቀል ላይ። ይህንን ንግግር ተናገረ ጌታ። ይህን ሲናገር የቀኙ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱም ለሚያሰቃዩት ሰዎች ይጸልያሉ ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ ለሰቃዮች ካዘንክማ ለእኔ አትጨክልብኝም፣ እባክ ማረኛ፣ አለ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴውን የመለሰ ሁላችንን ይመልሰን። አባ ጊዮርጊስ ዘጋስጫ የተባለ ቅዱስ አለ በቤተክርስቲያናችን። ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ እንደ ቅዱስ ያሬድ የዚህን ወንበዴ ልብ የመለሰው ፀሐይ ናት? አይ አይመስለኝም ይላል። እንደ ዮሐንስ አፈወርቅ የጌታ ንግግር እሱ ብቻ አይመስለኝም ይላል። ምንድን ነው ታዲያ ካላችሁ፣ ይህ ወንበዴ የተሰቀለው ከጌታ በስተቀኝ ነው። የክርስቶስ የመስቀሉ ጥላ ያረፈው በቀኝ ያለው ወንበዴ ላይ ነበረ። ስለዚህ የዚህ ወንበዴ ልቡ የተሰበረው ጌታ ሆይ ጥላህን አሳርፈህበት ሳይሆን አይቀርም ይላል። ክርስቶስ በሁላችን ላይ ጥላውን ያሳርፍብን። የጴጥሮስ ጥላ ሙት ያስነሳል ነበር እንዴ? የእነ ጳውሎስ ጨርቅ ያድናል ነበር። የጌታ ጥላ እኮ ልብ ይቀይራል። እግዚአብሔር ጥላውን ይጣልብን በሁላችን ላይ እና የወንበዴ ጸለ ጌታ ሆይ በመንግስት በመጣህ ጊዜ ምን በለኝ አስበኝ፣ እኔን አስበኝ፣ ሥራዬን እንዳታስብብኝ። መንገደኛ እንኳን አብሮ ሄደ ይተዛዘን የለ ወይ? በመስቀል መንገድ ላይ አብረን ነበርን እባክህን በመንግሥትህም አስታውሰኝ ምህረት አድርግልኝ፣ ስራዬን አደለም እኔን አስበኝ ብሎ ጸለየ። ይህን ጊዜ ጌታ እውነት እውነት ላለው ዛሬ ከእኔ ጋር በገነት ትሆናለህ አለ። ጸሎቱን ሰማ አልሰማው? የሁላችንን ጸሎት ይስማል። አቤት ምን አይነት ጸሎት ነው! ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። አሁን ይሄ ከወንበድ የሚወጣ ጸሎት ነው? ይገርማል። የወንበድ እኮ አይመስልም ደግሞ ጸሎቱ የነፍስ ነው፣ የስጋ አይደል። በጣም ይገርማችኋል። እኛ እኳ አንጸልየውም፣ ዛሬ ዛሬ አንጸልየውም። ከኔ ጋር ናችሁ ምዕመናን? አሁን እዚህ ጉባኤ ላይ ያለ ነው ምዕመናን። እንደው ተሳክቶልን ኢየሩሳሌም ጉዞ ብትሄዱ ደስ ይላችኋል አይላችሁ? ያድርሰን እግዚአብሔር። አሁን ኢየሩሳሌም እንደው በአንድ በትልቅ አውሮፕላን እዚህ ያለው ምዕመን በሙሉ ተሳፍሮ በአውሮፕላኑ እየሄደ እያለ አድርገውና፣ ምሳሌ ነው፣ አይዟችሁ አድርገውና አውሮፕላኑ ከአብራሪዎቹ ቁጥጥር ውጭ ሆኖ እንደው እየበረረ ወደ መሬት መምዘግዘግ ቢጀምር ሁላችንም እንጮዋለን። ወደ ማን ግን አልተሳካም አውሮፕላኑ ባህር ውስጥ ገባ። ባህር ውስጥ ገባ፣ መስጠም ጀመረ። እንጮዋለን ወደ ማ? ምን አድርግ ብለን አድነን፣ ግን አልተሳካም ውሃው አንገታችን ጋር አሁን ልንሞት ትንሽ ደቂቃ ነው የቀረን እንጮሃለን ወደማ ምን አድርገን ብለን እንደው አንድ ሰው እንኳን በመንግስት አስበኝ አይልም እንደው አንድ ሰው እባክህ እንደው ነፍሴን አደራ አይልም ሁላችንም አሳባችን ከዛች ባህር ወጥቶ ኑሯችን ለመቀጠል ልመናችን እኮ ጊዜያዊ ነው መና የቀኙ ወንበዴ አይደለንም እኛ የግራው ወንበዴ ነው ወንብድናችን ላይ ችግር የለም ሁላችንም ወንበዴዎች ነን ግን የቀኙ አይደለንም የቀኙ ጌታ ወይ በመንግስት በመጣ ጊዜ ምን በለኝ የግራው ግን አንተ ክርስቶስ ከሆንክ ራስህንም እኛንም አሁን። እኛ የግራውንን የቀኙንን የግራውንን እግዚአብሔር የቀኙ ያድርገን። ልመናችን ምድራዊ ጊዜያዊ ስዕለት። ሲነገራት ሰው በእርግጥ ስዕለት ሰው ለፈለገው መሳል ይችላል። ግን ስዕለቶቻችን በሙሉ እኮ ምድራዊ ናቸው። ስራ የለኝም ነበር ስራ ስለሰጠኝ፣ ትምህርት ማለፍ ፈልጌ ነበር ስላለፍ፣ ውጭ ሀገር ልሄድ ቪዛ ስለተመታል። እንደ አንድ ሰው ለነፍሱ አይሳልም። ለንስሐ አብቃኝ ብዬ ነበረ ንስሐ ስለገባው ስጋውን ደግሞ ስለተቀበሉ እንደው ምላሴ ኃይለኛ ሆኖ ከሰው ያጣላኝ ነበር፣ ምላሴን ዝጋልኝ ብየው አፌን ስለዘጋል የሚል ስለሰምታችኋል፣ የለም እንደው ለነፍሳችን ለመሳል ያብቃል። ይህ ወንበዴ ግን ጌታ ወይ በመንግስት በመጣ ጊዜ ምን በለን? አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨምርላቸው። አባታችን ወይ በሰማያት የምትኖር ስምህ መንግስትህ አያችሁ መጀመሪያ የምንለምነው መንግስት ነው። ፈቃድ በሰማይ እንደሆነች እንዲሁም ከዚያስ የዕለት እንጀራችን ስጠን። አያችሁ እግዚአብሔር የሚፈልገው ጸሎት እንዲህ ነው። እኛ ብንሆና አሁን አባታችን የዕለት እንጀራችን ስጠን ብለን ነው ምንጀምረው። እግዚአብሔር ግን መጀመሪያ መንግስቱን እሹ ነው የሚለው። በኋላ ይደርሳል፣ የእንጀራው ነገር፣ የስጋው ነገር በኋላ ይደርሳል። የወንበድ የጸለየውን ጸሎት ለመጸለይ ሁላችን ያብቃል። ጸሎቱን ሰምቶ ክርስቶስ ምን አለው? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለ አሉ። ይህ ሰውዬ ገነት ገባ። ይገርማቸዋል። ዛሬ ከእኔ ጋር በገነት ትሆናለህ እንዴት ገባ? እኔ ወደ ሰውየው ሳልመጣ በፊት እንዴት ገነት ሊገባ ይችላል? እድሜው ሙሉ ወንበዴ ሆኖ ከርሞ ባለቀ ሰዓት ነው የለመነው። የለመነው ልመናና የተሰጠው መልስ ራሱ ይለያያል። እሱን ነግራቸዋል። ይህ ወንበዴ በዚች ንግግሩ ብቻ ነው የገባው፣ በቃሉ ብቻ ጌታ ሆይ በመንግስት በመጣ ጊዜ አስበኝ ስላለ ነው። አንዳንድ ሰዎች እንደውም ስራ አያስፈልግም በጎ ስራ የሚሉ ሰዎች እችን ለመጥቀስ ይሞክራሉ። ግን የወንበዴ ይገርማቸዋል። ልመና ብቻ አይደለም ያቀረበው። ከፍ ብዬ ላንብብላችሁ። በግራና በቀኝ ተሰቅለው የነበሩት ይሰድቡት ነበረ። በግራ ያለው አንተ ክርስቶስ ከሆንክ ራስህንም እኛንም ምን በል አድን ብሎ ሰደበው። ይህን ጊዜ በቀኝ አለው ምን አለ? ጓደኛውን ገሰጸው። ምን አለ? አንተ በዚህ ፍርድ ውስጥ ያለ እግዚአብሔርን አትፈራው። ምን አለ። የመጀመሪያው የዚህ ወንበዴ መልካም ስራ እዛው መስቀል ላይ የተሰራ ስራ የመጀመሪያው መልካም ስራው ጓደኛውን መምከሩ ነው። እዚህ ፍርድ ላይ ሆነ እግዚአብሔርን አትፈራውም ወይ ፍራው። ከዚህ በላይ ምን ስብከት አለ? የጥበብ መጀመሪያ በቃ። ጓደኛውን መከረ። አያችሁ። አሁን ብዙዎቻችን እዚህ መሃል ብዙ ወጣቶች አላችሁ። ወጣቶች፣ አብረን ኃጢአት እንሰራለን፣ አብረን ግን ንስሐ አንገባም። አብረን እንወድቃለን፣ አብረን ግን አንነሳ። አብረን እንስከር፣ አብረን እናመንዝር እንላለን። አብረን እንሳ እንግባ ግን መባባል ላይ ችግር አለ። ይህ ወንበዴ ብቻውን አይደለም ሊድን የሞከረው፣ ጓደኛውን መከረ። አንተ በዚህ ፍርድ ላይ ያለ እግዚአብሔርን አትፈራው ምን አለ? አንድ በሉ ሁለት፣ ከዚያ ምን አለ? እኛስ በሚገባ ተፈርዶብናል አለ። ምን ማለት ነው በመስቀል ላይ ለመሞት የሚያበቃ ኃጢአትን ምን ብለናል ሰርተናል። ተናዘዘ ኃጢአቱን። አያችሁ? ጊዜው ስለማይበቃ ኃጢአቱን ለመዘርዘር፣ በአጭር ቋንቋ ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል ሰርተናል አለ። ስለዚህ አንድ ጓደኛውን መከረ፣ ሁለተኛ ንስሐ ገባ። ለመስቀል የሚያበቃ ኃጢአትን ምን ብለናል ብሎ ልትፈርድ ስትመጣ ያንን አስበይ ነው ያለው። ክርስቶስ ምን መለሰለት? እሺ ዳግም ልፈርድ ስመጣ አስባለሁ አላለው። ያለው ምንድን ነው? ዛሬ ከእኔ ጋር በገነት ትሆናለህ። መቼ እስክመጣም አጠብቅም አ አቤት የእግዚአብሔር ምሕረቱ አንዱን ወንበዴ ዛሬ ምርሃለሁ አለው። አቤት ይህንን ወንበዴ ዛሬ ምርሃለሁ አለው የሚለው ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበረ። እንዴት አንድ ወንበዴ ሊገባ ይችላል ገነት? ይሉን ነበር። ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ። ገድል ላይ የሚሆን ኖሮ እናንተን የፈጠራችሁት ይሉን ነበር። የእግዚአብሔር ምሕረት ከአእምሮ በላይ ነው። ምመና በጣም ይደንቃል። እንዴት አንድ ወንበዴ ገነት ይገባል? እንደውም ቅዱስ ያዕቆብ ዘስሩክ በደረሰው ድርሳኑ ላይ ይህ ወንበዴ ወደ ገነት ሲገባ ቆሞ ይጠብቅ የነበረው ሱራፊ መልአክ አለ። በጣም ይገርማል። ጠየቀው ይላል አንተ ማነህ? ከቅዱሳን አንዱ ነው። አብርሃም ነው ወይ? ያ እንግዳ የሚያስተናግደው አብርሃም አንተ ነህ? አለ አረ አይደለሁም። እኔ እንኳን እንግዳ ላስተናግድ የሰው ቤት ስዘርፍን ይኖርኩታል። እሺ ዳዊት ነህ? አረ አይደለሁም። ጻድቃንን፣ ቅዱሳንን ሁሉ ጠራ። ከእነሱ ውስጥ አንዱም አይደለሁም። ታዲያ እንዴት መጣ ወደዚህ? የእሳቱን ባህር እንዴት ተሻግረ መጣ አለው የክርስቶስን የደሙን ማዕተም አሳየው። ይህን ከያዝክማማ ትገባበት የለውም ብሎ በሩን ከፈተለት ወደ ገነት ገባ ይላል። እግዚአብሔር የተመሰገነ ይሆን። የክርስቶስን ደም ይዘን የማናልፈው በር አለን። ለዚህ ነው ቁረቡ የምትባሉት። ለዚህ ነው ስጋው ደሙ ተቀበሉ የምንባለው። ገባ ወንበዴውን ማረው። እንዴት ሊሆን ይችላል? እኛም ቸገረን። እግዚአብሔር የፈለገውን ማድረግ ይችላል አይችል። አንዳንድ ሰዎች በእግዚአብሔር ምሕረት ገሌ እንዲት ምሕረት አገኝ በላየሰብ በጥርኝ ውሃ ዳነ ሲባል ደማቸው የሚፈላ ሰዎች እንዴት በጥርኝ ውሃ ይላል። እና ውሃው በበርሜል መሆን አለበት። እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂት ማዳን ይችላል አይችልም? በጥቂትም ወይም በብዙም ማዳን ለእግዚአብሔር አይቸግረውም። ይላል እሱ ለማረው ምን አገባችሁ መባል አለባቸው። ወንጌል ላይ እኮ ክርስቶስ ምን ብሎ አልመሰላቸው? አንድ ሰውዬ በጠዋት ተነስቶ የእርሻ ቦታው ላይ የሚሰሩ ሰራተኞች ሊቀጥር ወጣ ይላል። ወጥቶ ከጠዋት የጀመረ ሶስት ሰዓት ላይ ስድስት ሰዓት ላይ ዘጠኝ ሰዓት ላይ አስራ አንድ ሰዓት ላይ ሰራተኛ ቀጠረ። አስራ አንድ ሰዓት ላይ ቀጠረ። ከዚ አስራ ሁለት ሰዓት ሲሆን ሥራው ቆመ። አስራ አንድ ሰዓት የተቀጠረው ሰውዬ ስንት ሰዓት ነው የሰራው? አቤት አንድ ሰዓት። ለሱ አንድ ዲናር ሰጠው። ስንት ሰዓት ስለሰራ ለአንድ ሰዓት ሰራተኛው አንድ ዲናር ሲሰጠው 12 ሰዓት የሰሩት ሰዎች ከኋላ ቆመው ያባዛሉ። ለሱ አንድ ከደረሰው ለእኔ ስንት ነው የሚደርሰው? 12። እሱ ግን ለሁሉም አንድ አንድ ዲናር ሰጣቸው። አጉረመረሙ ይላል። እኛ ከጠዋት ጀምሮ መተን ለፍተን ደክመን አሁን የመጡ ሰዎች እንዴት አንድ ዲናር ከኛ እኩል ይሰጣቸዋል? ያም ሰውዬ መለሰ፣ የወይን አትክልት ስፍራ ባለቤቱ መለሰ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም ወይ? ወይስ አይናችሁ ምቀኛ ሆነች አላችሁ ይላል። ይህ የወይን አትክልት ሰራተኛ ባለቤት እግዚአብሔር ነው። ከጠዋት ጀምሮ የተቀጠር ነው እኛንን፣ እዚህ መሃል ከህፃንነቱ ጀምሮ ከእግዚአብሔር ቤት ያልተለየ ጠዋት የተቀጠረ ሰራተኛ አለ። ከቤተ ክርስቲያንም አይለይ። አሁን ባለቀ ሰዓት የመጣ ሰው አለ፣ እንደ ግራው ወንበዴ፣ እንደ ቀኝ ወንበዴ ባለቀ ሰዓት ይመጣል። ሁሉም የሚወርሱት ግን ስንት መንግስት ነው? አንድ መንግስት ነው። እንዴት እኩል ይሰጠላል አይባል። እኛም ቅዱስ ጊዮርጊስም የምንወርሰው መንግስት አንድ ነው። ክብሩ ይለያይ ይሆናል። መንግስቱ ግን ስንት ነው? አንድ እግዚአብሔር። በገንዘቡ የፈለገውን ማድረግ ይችላል አይችል። እኛ ጨካኞች ወይስ ስለሆንን እግዚአብሔር እንደኛ ጨካኝ የሚሆን ይመስላል። ናግባ አለው። ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። ሁለት ነገር ነግሬያችሁ ላብቃ ጌታ ሆይ ብሎ ጌትነቱን በመንግስትህ ብሎ መንግስቱን በመጣህ ጊዜ ብሎ ምጽሐቱን አስበኝ ብሎ ምህረቱን መሰከረ። ይህ አልበቃውም፣ ጓደኛውን መከረ። እባክንሳ ንግባ ብሎ። ይህም አልበቃውም የክርስቶስን ንጽህና በአደባባይ ምን አለ መሰከረ። ይህም አልበቃውም እኛ ለመስቀል ሞት የሚያበቃ ኃጢአት ሰርተናል ብሎ ንስሐ ገባ። ይህ አሁን የነገርኳችሁን ነገሮች ሁሉ ያደረገው ከሰላሳ እስከ አርባ ሰከንድ ቢፈጅበት ነው ወይ አንድ ደቂቃ ቢፈጅ ነው። በአንድ ደቂቃ ይህን ሁሉ ስራ ሰርቶ ነፍሱን አዳነ። እንደውም አንዱ ባለቅኔ ምን አሉ፣ ይሄ ሰውዬ ወንበዴ ነበር አይደለም፣ ነበር አልነበረም፣ ስራው ስርቆን ነበረ። እና መጨረሻ ላይ ምን ሰረቀ ብትሉ፣ እዛው መስቀል ላይ ገነትን ሰረቀ ይላሉ። ይችልበታል አይደል መቀማት ገነትን ዘረቀ ሱራፊዛ ፊዛ ሰይፍ ይዞ የገነትን በር ይጠብቃል እሱ ከባለቤቱ ጋር ጨርሶ መጣ አስገራሚውም በሌ ነው አደለም ባለቤቱን ይቅርታ ጠይቆ ጨርሶ ጉዳዩን መጣ ይህንን ሁሉ ነገር ያደረገው ግን በሰላሳ ደቂቃ በሰላሳ ሰከንድ ወይ በአንድ ደቂቃ እሺ ደስ ይበላችሁ በአንድ ሰዓት እኛ ህይወታችንን ሙሉ ማድረግ ያልቻለውን እሱ በዚሽ ደቂቃ አደረገው እኛ ንስሐ ለመግባት ስንት ምክንያቶች ነው ያሉ ተማሪው ቆይ ትምህርቴን ልጨርስ ይላል። ሰራተኛው ቆይ ጡረታ ልውጣ ይላል። ልጅ ያላቸው ቆይ ልጄን ላሳድግ ይላል። ልጁ ሲያድግ ቆይ ላስመርቀው ይላል። ሲመረቅ ቆይ ልዳረው ይላል። ንስሐ ለመግባት ምክንያታችን ብዛቱ! እኔ የኔን ስራ ታውቀው የለ እንደ እኔ እኮ ነጋዴ ነኝ፣ አሁን ከስራዬ ጋር አይሄድም ይላል። አይመቸኝም ይላል። ብዙ ሰው ምንም ባይመቸው እንደዚህ፣ ወንበዴ ከመስቀል ጋር አልተቸነከርክም? ተቸንክሮ ነፍሱን አዳነ። ምናልባት የዛሬዋ ምሽት የመጨረሻ ምሽታችን ብትሆን ምን እናውቃለን?